ሰላም ጥና አስጥልን ክብራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን የኢትዮጵያ አየር መንገድ ቅድሚያ ሰጥቶት ከሚሰሩት ስራዎች አንዱ የሆነውን ሴፍቲ ወይም ደህንነትን የሚመለከት ይሆናል። የኢትዮጵያ አየር መንገድ ሁል ጊዜ ቋሚ መመሪያ አድርጎ የሚያዘጋጀው በቢዝነስ ካርዳችንም ላይ የተቀመጠው ሴፍቲ ኢዝ አወር ፈርስት ፕራዮሪቲ ኢትስ አወር ናምበር ዋን ፕራዮሪቲ ይላል። እንግዲህ ቀዳማዊ አንደኛ የሆነው ስራችን የኢትዮጵያ አየር መንገድ ስለ መንገደኞቻችን ደህንነት፣ ስለ ሰራተኞቻችን ደህንነት ነው። ይህም በተመለከተ የሴፍቲ ክፍል ዳይሬክተር ከሆኑት አቶ ብስራት ዲንሳ ጋር ቆይታ ይኖረናል። አብራችሁን ቆዩ። አቶ ብስራት እንኳን በደህና መጡ። እንዲ፣ በአጠቃላይ የርሶ ክፍል ምን ይመስላል የሚለውን የመጀመሪያ ጥያቄ ላርገው። የእኛ ክፍል በአጠቃላይ የበረራ ደህንነት ጋር ተያይዞ ያሉ ስራዎች ሰፋ ባለመልኩ ማኔጅ የሚያደረግ ክፍል ነው። ይሄ ክፍል በተለያዩ የድርጅቱ ክፍሎች ውስጥ ያሉ በርካታ ሰራተኞችን ይዞ እያንዳንዱ ስራ ደረጃውን ጠብቆ መሰራቱ ማረጋገጥ ብሎም ደግሞ ለሴፍቲ ቅድሚያ በመስጠት ሊገጥሙ የሚችሉትን አደጋዎችን በቅድሚያ አንቲስፔት አድርጎ መከላከል ማኔጅ ማድረግ ና ኮንትሮል ማድረግ ይሆናል ማለት ነው። ስራው ሴፍቲ ድሪል በተለምዶ የምንለው የደህንነት ልምምዶች አሉ። ና ምንድን ነው እንግዲህ ሴፍቲ ድሪል ማለት እንግዲህ በአጠቃላይ በሴፍቲ ዙሪያ ከምንሰራቸው መቶ ፐርሰንት የመከላከል ስራ በተጨማሪ አያድርስና ደግሞ ችግሮች በሚያጋጥሙ ጊዜ ይህንን ችግር ቶሎ ሪከቨር አድርጎ ኦፕሬሽኑን ወደ ነበረበት ማድረግና ማስቀጠል ስራ ለመስራት የሚያስችል የደህንነቱን ሁኔታ ለማረጋገጥ የሚሰራ የልምምድ ሁኔታ ነው። ይህ አሁን ያነሳሽው ተግባራዊ ልምምድ ነው። ስለዚህ አንዳንድ ሴናሪዎች እየፈጠረን ማንኛውንም አይነት ከበሽታ ጋር ይሆናል፣ ከጦርነት ወይም ደግሞ ከአውሮፕላን አደጋ ጋር ሊያያዙ የሚችሉ ኦፕሬሽናችንና አፌክት የሚያደርጉ ሁኔታዎችን ሴናሪዮ በመፍጠር ሰራተኞችን እና ደግሞ አጋር ድርጅቶችን በማሳተፍ የልምምድ ተግባር ነው። እንግዲህ በጣም ልምምዱ የእውነት ነው የሚመስለው። ለብዙ ሰው የሚያሳስት ነው የሚመስለው፣ አምቡላንሶቹ ሲጮሁ፣ መንገደኛው ሲወድቅ ሲነሳ ምን ሲል። አያድርስ! ሁሌም የዕለት ተዕለት ጸሎታችን እሱ ነው፣ አያድርስ ብቻ ደግሞ ስለማይጠቅም ቢደርስ ድንገት፣ እንዴት ነው ሰራተኞቻችን መንገደኞቻችንን ሁሉንም በተሳካ መንገድ አደጋውን ቀንሰን ማድረግ የምንችለው የሚለውን አያድርስ የሚለውን እንደያዝን ሆኖ የምናደርገው ነው። ታዲያ እነዚህን ነገሮች በምታደርጉበት ጊዜ ምን ምን ግብዓቶች ትጠቀማላችሁ? የቴክኖሎጂ ይሆናል፣ የአጋር ድርጅቶች፣ ምን ምንድን ነው የምታደርጉት? በአጠቃላይ ሰፋ ያለ ራሱን የቻለ ፕሮሲጀር ያለው ደረጃውን የጠበቀና ብዙ ድርጅቶችን ያሳተፈ ፕሮሲጀር እና ቋሚ መመሪያዎች አሉ። እነኚህን በመተግበር ነው እያንዳንዱን አክቲቪቲ የምንሰራው። ይሄ አክቲቪቲ በሚሰራበት ጊዜ የተለያዩ የሜዲካል አምቡላንሶች፣ የእሳት አደጋ መከላከያ፣ የሴኩሪቲ እና እንደዚሁም ደግሞ የኮሚኒኬሽን ቴክኖሎጂዎች እንጠቀማለን። ይሄ እንግዲህ ያለውን ነገር በሙሉ አንቲስፔት አድርጎ ኮርኔት አድርጎ እንደገና ደግሞ ወደ አንድ አቅጣጫ አስኪዶ በአጠቃላይ ኦፕሬሽኑን ወደ አንድ መስመር ለማስኬድ የሚያግዙ ማንኛውንም ዴቱ ከምንጠቀማቸው ተጨማሪ ማለት ነው። እንደው ይሄን ልምምድ በምታደርጉበት ጊዜ ከዚህ በፊት የገጠማችሁ ችግር ነበር? ልምምዶቹ ፓርቲኩላርሊ ስለነሱ ስለ ልምምዶቹ ስናወራ ቅድሚያ ዝግጅታቸው ሰፋ ያለ ነው። ወራቶች ይፈጃል። በውስጡ የክፍል ውስጥ ስልጠናዎች አሉ። ተሰብስቦ ኮርኔት አርጎ ብዙ ነገር አቅዶ የመስራት ሁኔታ ስላለ ድሪሎች ሲሰሩ ብዙ ይህን ያህል የጎላ ችግር አይገኝም። ነገር ግን ጥቃቅን አንዳንድ የኮሚኒኬሽን ጋቦች የመሳሰሉት የሚገኙ ናቸው። እነሱም ደግሞ አውቶማቲካሊ እርምት የሚወሰድባቸውና የማስተካከያ ስራ የሚሰራባቸው ይሆናል። አንዱም የድሪሉ አላማ ይህንን መፈተሽና የእርምት እርምጃ መውሰድ ስለሆነ ማለት ነው። መናበብ ላይስ አሁን ቅድም ከጠቀሷቸው እሳት አደጋ፣ የአምቡላንስ ከተማ ላይ ያሉ ሆስፒታሎችንም ይጠቀልላል እና እንዴት ነው የመናበብ ስራችሁስ? በጣም ትክክል ነሽ። ከነኝህ ድርጅቶች ጋር ቀን በቀን ብንሰራም እንኳን የሆነ አደጋ በሚፈጠርበት ጊዜ ግን የሚወሰዱት እርምጃዎች የተለዩ ነው የሚሆኑት። በዚህ ምክንያት የኮሚኒኬሽን ፕሮቶኮል የመሳሰሉት የተለየ ይሆናሉ እና ደግሞ ይሄ የተለያዩ ድርጅቶችን አሳትፎ የሚሰራ ስለሆነ ሁሉም ድርጅት አንድ አይነት የኮሚኒኬሽን ፕሮቶኮል ላይኖረው ይችላል። ነገር ግን እንዲህ አይነት ኢሹዎች በሚያጋጥሙ ጊዜ ግን ቶሎ ምላሽ ለመስጠትና የሚያስፈልገውን እርዳታ ለማድረስ ኮሚኒኬሽን ጠቃሚ ሮል ይጫወታል። በዚህ ምክንያት ነው እዚህ ላይ ሁሉንም አሳትፈን ትሬን አርገን ከዛ በኋላ ደግሞ ኮሚኒኬት እያደረግን ይህንን ማኔጅ ም እናደረገው ኮሚኒኬሽን ሲሉ እኔም እንደ ኮሚኒኬሽን ሰው ምን ረዳዋለኝ። ብዙ ጊዜ ከተማ ላይ ያለ ሰው አምቡላንሱ ሲሮጥ ሲጮህ ምን ሲል ምን ሲል የሚመለከተው ነገር አለና ያንን ለማስተካከል ብዙ ጊዜ ቀድመን መግለጫ እናወጣለን። በሬዲዮን፣ በቴሌቪዥን እንደዚህ እንዲነገር እናደረጋለን። በማህበራዊ ትስስር ገጾቻችንም እንደዚሁ። ምናልባት የመጨረሻ ጥያቄ ማድረገው የእናንተ ክፍል የአየር መንገዱን በሙሉ ሰራተኞች ኦዲት እንደሚያደርገው ሁሉ ምናልባት እናንተም ኦዲት አለባችሁ። የኢንተርናሽናል ጥያቄ ነው ይሄ ምናልባት ከያታ ከስታር አሊያንስ እንደዚህ ጋር በተገናኘ የመጨረሻ ጥያቄ ላርገው። አዎ እንግዲህ ይሄ በሀገር ውስጥ ሲሆን ቅድም ያነሳ ነው እዚህ የሰራ ነው ድሪል አስመልክቶ ስለሆነ ነው። ግን ተመሳሳይ በምንበርባቸው ጣቢያዎች በሙሉ ከምንበርባቸው ኤርፖርቶች እና አጋር ድርጅቶች ጋር ተመሳሳይ የልምምድ ፕሮግራሞች ይደረጋሉ። ይሄ የሚደረግበት ምክንያት በአጠቃላይ የኢንዱስትሪው እንደ ሪኳርመንት ሆኖ በሶስት አመት አንድ ጊዜ ሁሉም ቦታ እንዲደረግ ስለሚጠይቅ ነው። ግን ሶስት አመት አንድ ይበል እንጂ እንደ አስፈላጊነቱ ልምድ ተደርጎ ክፍተቶች ያሉበት ጊዜ ያ ይደረጋል። ይሄ ደግሞ በአጠቃላይ የተለያዩ ድርጅቶች ከኛ ጋር አብረው የሚሰሩትንም በሙሉ የሚያነቃ ግን ደግሞ ሪኳርመንቱን ተከትለው ደግሞ እነሱም መልሱን ግብረ መልሱ እንዲሰጡ የሚረዳ ነው ማለት ነው። ከልብ አመሰግናለሁ። ምክንያቱም በጣም ተጠንቅቆ ይሰራል አየር መንገዱ በፕሮሲጀርም በፖሊሲም ብዙ ነገር የሚያስቀምጠው ነገር አለ። ያ ነገሮች ደግሞ በንባብ ብቻ እንዳይቀሩ በተወሰነ ጊዜ ሁሉም ሰራተኞች እየተሳተፉ እንዴት መንገደኞቻችንን ሴፍ ማድረግ እንችላለን፣ ደህንነታቸውን መጠበቅ እንችላለን ብለን የምትሰሩት ስርዓት ለሁላችንም የሚያነቃን ነው የሚያበረታታን ነው ና እጅግ ከልብ አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ ዛሬው ፕሮግራማችን ይሄን ይመስል ነበረ። ለሁሉም መንገደኞቻችንና ሰራተኞቻችን ደህንነትን ዘላለም ሁሌም የሚመኘው የኢትዮጵያ አየር መንገድ እንደዚህ አይነት ነገሮችን ሁልጊዜ እየመረመረ እየተመለከተ የውጭ አገራት ምን አይነት ተሞክሮ አላቸው የሚለውን ከውጭ አገራት ተሞክሮ ወደ አገራችን እያመጣን ሁሌም ስታንዳርዳችንን ከነበረበት ከፍ እያረግን ሴፍቲ ኢዝ አወር ናምበር ዋን ፕራዮሪቲ የሚለውን የኢትዮጵያ አየር መንገድ መርሆዎቻችንን እውን የምናደርገው የዛሬው ፕሮግራማችን ይሄን ይመስል ነበረ። ይሄን ሊያብራሩልን አጠገባችን ድረስ መጥተው ጊዜያቸውን ሰውተው መግለጫ ለሰጡን ለአቶ ብስራት ዲንሳ እጅግ አድርጌ ያመሰግናለሁ። ክቡራን ተመልካቾቻችን እንደ ማንኛውም ጊዜ ያላችሁን ሀሳብ አስተያየት፣ በሙሉ በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በማክበር እንጠይቃለን። የዛሬው ፕሮግራማችንን በዚሁ ቋጨን። ሳምንት እንገናኝ። ሰላም።